በጣም ነው የምታፍርብሽ እህቴን፣ አውቃታለሁ፣ ሰው መስዋዕት ሆኖላት መኖር የምፈልግ ጨካኝ አይደለችም። አሁ ወደ ቤት ሂጅ፣ ከዚህ በኋላ ምንም አያገባም። እኔ እናቷን፣ ልጄን ለማዳን ምንም አደርጋለሁ። ትክክለኛ እናት ብትሆኝ ይኖረውማ፣ በሰላም እናት ብቻ ሳይሆን በሀናም እናት ቦታ ታስቢ ነበር። የሰውን ልጅ መስዋዕት አታደርጊም ነበር። እማዬ፣ ሀናን የጠየቅሻትን ነገር ባታደርጊው እንኳን ስላሰብሽ በጣም ነው ያፈርኩ። ምናሴ፣ አይሆንም። ዶክተር፣ የትኛውንም ዋጋ ከፍዬ ሰላም ማዳን አለብኝ። ሀና አይምሮች፣ በትክክል እያሰበ አይደለም መሰለኝ። በፍጹም ያለአንቺ እርዳታ አንድ ሌሊት እንኳን ማደር የማይችሉ አባት እንዳለ የዘነጋሽ እንዴ? አባትን የፈጠረው ጥሎ አይጥለውም የሚጠብቀው መላክ አያንቀላፋም። እና ሰላምን የፈጠራት አምላክ ጥሎ ይጥላታል ማለት ነው? የሚጠበቃትስ መላክ ያንቀላፋል ማለት ነው? እንደዚህ እያልሽ ነው? አረ ዶክተር ምን እያልክ ነው? ሀንዬ አባዬ፣ ምን ነው ምንሆን እና በዚህ የሰላም እናት ልጇን ለማዳን ስትል የሀና ሕይወት አደጋ ላይ ቢወድቅ እንኳን ግድ የለሽነት እየታየባት ትገኛለች። አሁን ላይ የወሰደችው ውሳኔ ሀና ሞታ ልጇን ማትረፍ እንደሆነ ከንግግሯ መረዳት ችለናል። ደም ያስፈልጋታል ለሰላም። ስለዚህ ግዴታ ሀና ደሟን ሰጥታ እንድታተርፍላት እየተማጸነቻት ትገኛለች። ሞተሽ እንኳን ቢሆን ለአባትሽ አታስቢ፣ ገንዘብ ከፍዬ አሳክማቸዋለሁ በማለት በገንዘብ ህይወቷን እየተደራደረቻት ትገኛለች። ሀና የሰላምን ህይወት ለማዳን እና አባቷን ለማዳን ስትል ራሷን መስዋዕትነት ለማድረግም የተዘጋጀች ትመስላለች። ሰላም፣ ወንድም ምናሴ ያንቺ ልጅ በመሆኔ አፍራ ለሁ እንዴት ልጅሽ ብትሆን እንዲህ አይነት ውሳኔ ትወስኝ ነበር? በማለት እየነቀፋት ይገኛል። ልጃቸው ንግግር ያበሳጫቸው እናትም ወይዘሮ ሜላት በጥፊ መልሰውለታል። ሰላም በስተ መጨረሻም ነቅታለች። ምናልባት የሰላም መንቃት የእናትየውን ውሳኔ ቀይረ ይሆን አብረን የምና ይሆናል። ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት በአለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬም ኖላዊ ድራማ በክፍል 18 ተከስተናል። እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። የሃና አባት አንድ ቀን ተለይተዋት ስላደሩ እጅግ በጣም ናፍቀዋል። ታዲያ ስትመለስ ልጄ ናፍቀሽ የነበር እኮ የት ሄደሽ ነው በማለትም ይጠይቃሉ። አሲርም ምን ነው ለወራትና ለቀናት የተለያያቸው አስመሰላችሁት እኮ አለ። አባትም እንዳይኑ ብሌን የሚሳሳላት ልጁ ደቂቃ እንኳን ከፊታቸው ብትርቅ እንደሚናፍቁ እየገለጹ ነበረ። አሲር አንተሳ አልናፈቅም እንዴ? አረ መናፈቅ ብቻ በጣም ነው እንጂ ናፈቅሽኝ በማለት ፍቅሩን እያሰበ እየሳማት ነበር። ወይዘሮ ሜላት እና ምናሴ ወደ ሆስፒታል አምርተዋል። ወይዘሮ ሜላት ሀና ይት ሄደች አሉ። አባቷን እንደናፈቃትና ወደ ቤት እንደተመለሰች ምናሴ እየነገራቸው ነበረ። እሷም እኛን ጥሎባት ተሰቃየች አል ወይዘሮ ሜላትም ምናሴ፣ ለምንድን ነው ግን ሰላም ማትነቀው? አሉ። ደም እንደፈሰሳትና አሁንም ሌላ ደም እንደሚያስፈልጋት እናት እየነገሩት ነው። እንዴት ሊሆን ቻለ? ምን አይነት ነገር ቢፈጠር ነው ብዙ ደም ሊፈሳት የቻለው? ደግሞ ማታ ሰላም እደሩ ብላን ስታበቃ አሁን እንዴት አይነት ነገር ነው? በማለት በመደናገጥ እና በጩኸት እየተናገረ ነበር። እናትም ይህ ሰላም እንደማግኘት ከባድ እንደሆነባቸው እየገለጹለት ነበር። ታዲያ ምን ማድረግ እንዳለባቸው ስራ ተጋብተዋል። ሰላምዬ አይኔ እያየ ማት ሞትብኝም እህቴን ላጣት ነው በማለት እናትና ልጅ እየተላቀሱ ነበር። ምናሴም ለሀና ደወለ። ደም እንደሚያስፈልጋትና እህቱን ሊያጣት እንደሆነ እያለቀሰ ይነግራታል። ሀናም በመደናገጥ ወይኔ ሰላም፣ እሺ በቃ መጣሁ አለች። የት ነው የምትሄጁ አለ። አባትም ስራ ቦታ እንደሆነ ነግራቸው ወዲያውኑ ትወጣለች። አባትም ልጄ በደኗዋ አትመስለኝም፣ ምን እንደምትሰራ ተከታተልልኝ በማለት አሲርን ይልኩታል። ሀና ከሰላም ለመድረስ እየተጣደፈችና እየሮጠች ሳለ አሲር እየተከታተላት ነበር። አሲር ፍቅሩን እያሰበ ሲደነባበር ነበር። በአንድ ቀን አባቷን ተለይታ ያደረችው ሀና አባቷን በናፍቆቷ ሲሰቃዩ ማደራቸውን እየገለጹና በዛም መካከል አሲር አልናፈጎም እንዴ አንተስ አትስመኝም በማለት በውስጡ ያለውን የፍቅር ስሜት እያሰበ ነበረ። የት ነው ምትሄጂው? እኔ ልንከራተትልሽ፣ ይህኔ ፍቅር እያለ የጎዳና ሩጫዋን ሲከታተል ነበር። ሀናም ከዶክተሩ ጋር ተገናኘች፣ ምን እንደሆነም ጠየቀችው። ከዚህ ከመምጣቷ በፊት ብዙ ደም እንደፈሰሳትና እንዲሁም ማዕፀኗን እየጠረገላት ሳለ ከማዕፀኗ ብዙ ደም ሲፈሳት እንደነበረ እየነገራት ነው እንደዛ ከሆነ ደም መስጠት ነዋ፣ አለች። የሰላም የደም አይነት እዚያ ሀገር ውስጥ እንደሌለና ከአባቷ ጋር ብቻ እንደሚመሳሰል እየነገራት ነበረ። የሷን የደም አይነት ማግኘት በጣም ከባድ ነው። ሃምሳ ሰው አንድ ፐርሰንት ማለት ነው። ይሄ ደግሞ በጣም ከባድ ነው። ታዲያ ይህንን ስትሰማ ሀና ተደናገጠች። ታዲያ የሰላም የደም አይነት ሲነግራት ከእሷ የደም ሴል ጋር እንደሚመሳሰል እና በዚህም የጤና ባለሙያ ስለሆነች እንዳረጋገጠች ለዶክተሩ እየገለፀችለት ነበር። ዶክተሩም ይህን ነገር ማረጋገጥ አለብኝ በማለት ሀና እንድትመረመር ይደረጋል። ታዲያ የሀና ደም ከሰላም ጋር መመሳሰሉን ለወይዘሮ ሜላትና ለምናሴ እየነገራቸው ነበረ። እንደዚህ ከሆነማ በጣም ጥሩ ነው፣ እግሯ ስር ድፊት ብዬ ደም እንድትሰጣት እጠይቃታለው አሉናትም ዶክተሩም ተመሳሰለ ማለት በእርግጠኝነት ትሰጣታለች ማለት አይደለም፣ ምክንያቱም በደሟ ውስጥ አንዳንድ ተላላፊ በሽታዎች ሊኖሩ ስለሚችሉ፣ ለማንኛውም ግን በምርመራ ውጤት የምናረጋግጥ ይሆናል በማለት ዶክተሩም ወደ ውስጥ ይገባል። ወይዘሮ ሜላትም በደስታ ልጃቸውን ምናሴን አቅፈው አምላኬ ሆይ ተመስገን እያሉ ነው ዶክተሩም ሀናን ለሰላም ደም ለመስጠት እርግጠኛ የሆንሽ ትመስያለሽ ሀናም አዎ እርግጠኛ ነኝ ዶክተር ለሰላም የእኔ ደም ብቻ ነው ሊመሳሰላት የሚችለው የእሷን ደም በቀላሉ ማግኘት አይቻልም ዶክተሩ በሰው ሕይወት መወሰን አልችልም። መወሰን የምትችዩ አንችና አንች ብቻ ነሽ። እንዴት ነው የጤናሽ ሁኔታስ? በማለት ይጠይቃታል። ሙሉ ጤነኛ እንደሆንኩ ነው ራሴን የማውቀው። እሺ ወደ ምርመራ ክፍል እንሄድ፣ በማለት ይዟት ይገባል። የሀና አባትም አሴርን የት እንደገባች ሀና አላያህት ሞ እያሉ እየጠየቁ ነው። አሴር ግን የተላከበትን ጉዳይ ወደ ጎን በመተው የራሱን ፍቅርና ስሜቱን እያሰላሰለ ነበረ። ሀናን ከኋላ ሲመለከታት የነበረው አሁን ለአባት የሚነግረው አጥቶት ድንብርብሩ ሲወጣ ተመልክተናል። አባትም የስራ ቦታውን እንድታይለኝ ብዬ የላኩህ አንተ ግን ምንም አይነት መረጃ ሳታመጣልኝ ቀረህ በማለት እያፋጠጡት ነው። በቃ አንተ የምትናገረኝ ነገር እያስቀየመኝ ነው በማለት አሴርም በእርሳቸው ላይ ይቆጣል። አባትም አደራውን ስላልተወጣህልኝ በዚህ ተናድጀብህ ነው በማለት ይነግሩታል። ሲርም፣ አያስቡ ፋዘር የሀናን ጉዳይ በቅርቡ ተከታትዬ አሳውቀዎታለሁ አላቸው። ሀናም ለሰላም ደም ስለለገሰቻት እናትየዋ ሜላት እያመሰግኗት ነበረ ነበር። ታዲያ ትትናዋ የበዛው ሃናም ምን አድርጌ ነው? ምስጋና አያስፈልገኝም ወይዘሮ ሜላትም ደም ሰጥቶ የሰውን ህይወት እንደመታደግ ምን ትልቅ ነገር አለ? ከዚህ በላይስ ምን ልታደርጊ ትችያለሽ? በማለት አሁንም ምስጋናቸውን እየቸሯት ነበር ሀናም ማዳንም የፈጣሪ ስራ ነው። ምናልባትም እኔ ምክንያት ሆኜ ይሆናል ከዚህ የተገኘው ታለች። ወይዘሮ ሜላትንም ምሳ እንዲበሉ እሷ ከሰላም ጋራ መቆየት እንደምትፈልግ ነግራቸው ክፍሉን ለቀው ይወጣሉ። ዶክተሩም ለሰላም ተጨማሪ ደም እንደሚያስፈልጋት ለወይዘሮ ሜላት እየነገሯት ነበር። ወይዘሮ ሜላትም ሀና የሰጠቻት ደምስ አሁንም ተጨማሪ ያስፈልጋል? እንደዛ ከሆነ ሀና ደጋሚ እንድትሰጣት አደርጋለሁ አሉ። ወይዘሮ ሜላት እንደዛ አይቻልም ሀና ድጋሚ ልትሰጣት አትችልም አሉ። ወይዘሮ ሜላትም ሀና ሰጣት ልጄ የምትድን ከሆነ የትኛውንም አይነት መስዋዕትነት ገብዬ ሀና እንድትሰጣት አደርጋለሁ አሉ። ዶክተሩም ወይዘሮ ሜላት ይህንን ማድረግ አትች... ወይዘሮ ሜላትም እችላለሁ ሀና ለልጄ ደም መስጠት አለባት እያሉ፣ እንግዲህ የልጃቸውን ነፍስን ለማትረፍ ሌላን ነፍስ ማጥፋት እንደወሰኑ ከንግግራቸው መረዳት ችለናል። ሀናም ለአሲር ደውላ ነበረ። የአባቷን ደህንነት ከጠየቀች በኋላ ዘግቷለች። ለምን አትመጣም ልጄ አሉ አባት። ስራ እንደበዛ አባት ነግራኛል። በልጃቸው መቅረት የተጨነቁትንም አባት ርዕስ ለማስቀየር የሞከረ ነበር አሲር። ሃና ሰላም አልነቃችም እንዴ አለች። ደም የለገሰችላት ሀና ግን እንደተኛች ናት። እናትም ምን እንደማደርግ ግራ ገብቶኛል። ሰላምንም እንደ ሀሴት እንዳላጣት ፈርቻለሁ አሁን ደግሞ ዶክተሩ ተጨማሪ ደም እንደሚያስፈልጋት ነግሮኛል አለች ሀናም ተደናገጠች ወይኔ ኪዳነ ምህረት ምን ማድረግ አለብን አለች በድጋሚ ስጫትና ልጄን አድኝልኝ እባክሽን እንዳትሞትብኝ እያለች መለማመኑን ተያይዘዋለች። ሀና ግን ከአንዴ በላይ መስጠት አልችልም ያለኝም በሙሉ ሰጥቻታለሁ ከዚህ በላይ ከየት አመጣለሁ አለች እባክሽ ልጄን አትሞትብኝ እያለች አሁንም በጩኸት መለመኗን ቀጥላበታለች። ይህን ጊዜ ምናሴ በጣም ተናደደ። ማዬ ምን እያልሻት ነው? እኔና አንቺ ውጭ መነጋገር አለብኝ በማለት እጇን እየጎተተ ወደ ውጭ እዟት ወጣ። እንድና የምትለኝ አለች ወይዘሮ አልማዝም። ምናሴም ያንቺ ልጅ እንድትድን እሷ መሞት አለባት ማለት ነው? ከአንዴ በላይ በአንድ ቀን ሁለት ጊዜ መስጠት እንደማትችል እያወቅሽ ለምንድነው ድጋሚ ስጫት እያልሽ የምትጨቀጭቂያ? ታለ ምናሴም እና ልጅ የሚሞት አለባት ማለት ነው በማለት አሁንም ክርክራቸውን ይቀጥላሉ እናትነት ማለት ራስ ወዳድነት ማለት አይደለም ለወለዱት ብቻ ሳይሆን ላልወለዱትም ልጅ ማሰብ ነው እናትነት ማለት ሌሎችንም መሰብሰብ ነው እያለ ምናሴም የእናትነትን ትርጉም እየዘረዘረላቸው ነበር ምናሴም በዚህ ብቻ አልበቃውም እናቴ የዛሬ በጣም አፍሬብሻለሁ ሰላም ራሱ ይህን ነገር ብታውቅ በጣም ነው የምታፍርብሽ አንችን ልጅ ለማዳን የሌላ ሰው ህይወትን መስዋዕትነት ማድረግ ማለት አይደለም። ትክክለኛ እናት ብትወኝማ በሰላም ብቻ ሳይሆን የሀናም እናት ሆነሽ ራስሽን ታገኙ ነበረ። ብቻ ይህንን ነገር ማሰብሽ በራሱ በጣም ያበሳጫል በማለት በንዴት ይናገራል። ታዲያ ወይዘሮ አልማዝም በጥፊ ነበረ ልጇን የመታችው። እናም ወደ ዶክተሩ በመሄድ ድጋሚ ለሰላም ደም እንደምትሰጣት እየነገረች ነበር። ዶክተሩም ከአንድ በላይ መስጠታት ሺም ለአባትሽስ መኖር አትፈልጊም እንዴ በማለት ይጠይቃታል። አባቴን የሚያኖራቸው እግዚአብሔር ነው ለሰላም እግዚአብሔር አላት። ዶክተሩም ወይዘሮ ሜላት የገንዘብ ችግር እንዳለብሽ ስለምታውቅ ልትጠቀምብሽ ትችላለች። ግን ከዚህ በላይ መስዋዕትነት ልትሆኝላቸው ያሰብሽው አባትሽ አሉ። አናም ከአባቴ በላይ ሰላምናት እያሳሰበችኝ ያለችዋለች ዶክተሩም በፍጹም ይህንን አታደርጊም እያላትታለ እስኪቆይ እስኪ ቆይ፣ ወይዘሮ ሜላትን ላነግራት በማለት ወጥታለች። ታዲያ ዶክተሩ ምን አይነት ችግር ነው ግን የገባውት? እያለ ከራሱ ጋር ሲነጋገር ነበር። ወይዘሮ ሜላትም ሰላምን እየጠበቀች ተቀምጣለች። ታዲያ ሀና ስትመጣ የት ሄደች ነው አለቻት። ከዶክተሩ እንደ ሄደች ና እንደ ተነጋገሩ እየነገረቻት ነበረ። ምን ወሰንሽ? አልችልም፣ በፍጹም እኔ አሁን ደም ከሰጠው እሞታለሁ። አባዬን ደግሞ ጥቼ መሞት አልፈልግም አለች። ወይዘሮ ሜላትም አይበለውና ከሞት የአባትሽን ኃላፊነት ሙሉ በሙሉ እወስዳለሁ። አባዬ እኔን ካጣ ይጎዳል አለች ሀና። ወይዘሮ ሜላትም በመጀመሪያ በሞት አፋፍ ላይ ያለችውን ሰላምን እናድናትና ያንቺና የአባትሽ የጤና ሁኔታ በኋላ እንመክርበታለን አለች። ታዲያ ሀናም እኔና አባዬ ለዚህ ቻለም ተርፍ ሰዎችንን እንዴ አለች። አሁን ምንድን ነው ደም አት አትሰጫትም እያሉ ነው። ክርክራቸውን ቀጥለዋል። ሰው ቤት እድሜ ልክ እንኳን እንደዛ አይነት ገንዘብ አታገኝም። አሁን እድሉን ተጠቀሚበት። እንድታስቢ አስር ደቂቃ ሰጥሻለሁ በማለት ክፍሉን ለቅ ይወጣሉ። ምናሴም ወደ ዶክተሩ በመሄድ ሀና የሰላምን ህይወት ለማትረፍ ስትል በእናቴ ሀሳብ ሳትስማማት ቀርም። ሀና ሁለት ጊዜ ደም መስጠት አትችልም። ይሷ ህይወት አደጋ ላይ ይወድቃል። አዎ እውነት ነው። ህቲን የመወዳትና የምሳሳላት ብትሆንም እህቴ ግን ህይወቷ በሌሎች መቃብር ላይ የተረማመደ መሆን የለበትም፣ አለ እያለቀሰም ነገረው። ሀና በሌሊት ወደ አባቷ ደውላለች። እንዴት በዚህ ሰዓት በደናሽ ነው እየደወልሽው እያሉ ነው አባትም። አባቷ እንደናፈቋትእና በዚህም እንቅልፍ እንደነሳት እያለቀሰች ነገረቻቸው። አባትም እንደ ድሮ ቢሆን ሩጬ መጣ ነበረ፣ አሁን ግን ታያስኩብሽ ልጀ ምን አባቴ ላድርግሽ ከዘመዶችሽ ተነጥለሽ መተሽ እኔን ብለሽ ተሰቃይሽ። ምን ልሆን ወይ ጌታ ሆይ ሸክፈኝ እያሉ እያለቀሱ ነው። ወይዘሮ ሜላትም ልጇን እንዲያድንላትና ሀና ደም እንድትሰጥ ዶክተሩን እየተማጸነች ነው። አሁን ልጄን አድንልኝ ብቻ ሳይሆን ሀናንም ግደልልኝ ነው። እርግጠኛ ነኝ አትሞትም አለች። ዶክተሩም የሙያዊ ስነ ምግባር የማይፈቅደውን ተግባር ልፈጽም አልችልም በማለት ይመልስላቸዋል። ወይዘሮ ሜላትም ለአባቷ ለሕክምና የሚሆን ገንዘብ እንደምትሰጣቸውና ሀና ደም መለገስ እንዳለባት አሁንም ክርክራቸውን ቀጥለዋል። ዶክተሩና ወይዘሮ ሜላት በዚህ ሁኔታ ሳይስማሙ ማሙ በጭቅጭቅ መካከል እያሉ ሀና ሰላም ነቅታለች በማለት አብስራቸዋለች። እነሱም በደስታ ተደናግጠው ሁላቸውም ተነስተዋል። ኖላዊ ድራማ ክፍል 18 ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ ቻናሉን ላይክ ሼር ሰብስክራይብ በማድረግ ቤተሰብ ሆናችሁ አመሰግናለሁ።